ከቅድመ ምርት እስከ ድህረ ምርት ባለው ጊዜ የሰብል ምርትና ምርታማነትን የሚጨምሩ ተግባራትን ያቀፈ ፓኬጅ አዘጋጅቶ ወደ ስራ መግባቱን የአማራ ክልል ግብርና ቢሮ አስታውቋል። በ2017/18 የምርት ዘመን የመኸር ሰብል ፓኬጅ የአሰልጣኞች ስልጠና እየተካሄደ ነው። አረጋዊ ታደሰ። በሀገራችን ከሚገኘው ለእርሻ ከሚውለው መሬት ውስጥ የአማራ ክልል ድርሻ 34 በመቶ ሲሆን 36 በመቶ በሀገር አቀፍ ደረጃ ያለውን የሰብል ምርት እንደሚሸፍን ከክልሉ ግብርና ቢሮ የተገኘው መረጃ ያመላክታል። በክልሉ ምርትና ምርታማነትም ከጊዜ ወደ ጊዜ እያደገ መጥቶ በሄክታር ይገኝ የነበረውን ምርት አሁን ላይ ከ28 ኩንታል ወደ 32 ኩንታል ማሳደግ መቻሉንም ቢሮ አመላክቷል። በመሆኑም በተለይ ለምግብ ፍጆታ፣ ለኢንዱስትሪ ግብዓት እንዲሁም ለውጭ ሀገር ገበያ የሚቀ የሚቀርቡ የሰብል አይነቶችን በስፋትና በጥራት ለማምረት ክልሉ አቅዶ እየሰራ ይገኛል። ይህን እውን ለማድረግም ከቅድመ ምርት እስከ ድህረ ምርት ባለው ጊዜ ምርትና ምርታማነትን የሚጨምሩ ተግባራትን ያቀፈ ፓኬጅ አዘጋጅቶ ወደ ስራ መግባቱን ቢሮ ጠቁሟል። በ2017-18 የምርት ዘመን የምህር ሰብል ፓኬጅ የአሰልጣኞች ስልጠና በባሕር ዳር ከተማ እየተካሄደ ነው። በምርምር የተደገፈ ለሰብል ልማት እድገት አስተዋጽኦ የሚያበረክት ፓኬጅ መዘጋጀቱ ምርትና ምርታማነት ላይ ውጤት እንዲመጣ አስችሏል ያሉት የስልጠናው ተሳታፊ የአዊ ብሔረሰብ አስተዳደር ግብርና መምሪያ የሰብል ልማት ባለሙያው አቶ አለማየሁ ሙልጌታ፣ በዚህም የአርሶ አደሮች ተጠቃሚነት እያደገ መጥቷል ብለዋል። አርሶ አደሩ ድረስ እያረፉ ስለሆነ የኔ ብሎ ተቀብሏቸዋል። ከአመት አመት የግንዛቤ ብቻም ሳይሆን መገለጫዎቹም ጭምር የምርት ጭማሪውም ጭምር እየሰፋና በለውጥ የሚዳሰስ የሚታይ የሚነገር ብቻ ሳይ የሚታይ ስራዎች በየአርሶ አደሩ ጓዞ በክላስተር ደረጃ እያየን የመጣንበት ምራፍ ነው። የተሻለ ምርት እንዲገኝ የሚረዱ አዳዲስ አሰራሮችን በመጨመር የፓኬጅ ክለሳ እየተደረገ ለባለሙያዎችና እስከታች ላሉ አርሶ አደሮች የማሳወቅ ስራ እየተሰራ መሆኑን በአማራ ክልል ግብርና ቢሮ የኤክስቴንሽን ኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ቀኝ አዝማች መስፍን ጠቁመዋል። ሳሌ በዚህ አመት የማዳበሪያ ሪኮመንዴሽን ተቀይሯል። ከዚህ አመት በፊት የነበረው የኤንፒኤስ ዝርያ ማዳበሪያ ነው ስንጠቀም የነበረው። ግን ለሶስት ተከታታይ አመታት ጥናት ሲደረግ ከቆየ በኋላ በበርካታ አካባቢዎች የማዳበሪያ ሪኮመንዴሽኑ ጭምር ተቀይሮ አሁን ከኤንፒኤስ ዝርያ ወደ ዳፕ መጥተናል። ለምንድን ነው ወደ ዳፕ የመጣ ነው? የእኛ አፈር የሚፈልገው የትኛው ነው? አሁን ባለው የሰብል ምርትና ምርታማነት ደረጃ የአማራ ክልል አፈር የትኛው የማዳበሪያ አይነት ነው ከፍተኛ የምርት ድርሻ ያለው የሚለው ጭምር እንደ ፓኬጅ መነሻ ስለሚወሰድ የፌዴራል ግብርና ሚኒስቴር አጋር ነው፣ ምርምር አጋር ነው፣ ዩኒቨርሲቲዎች አጋር ናቸው። በየአካባቢ ያሉ ኮሌጆችና ፕሮጀክቶችም ጭምር የየራሳቸውን ልምድ ማካፈል ስላለባቸው እነሱም ጭምር አጋር ሆነው ነው እየሰሩ ያሉት ማለት ነው። አተገባበሩ ላይ የክትትል ስራ እንደሚሰራ ማመላክተዋል። ከሜካናይዜሽንም ጋር ለማስተሳሰር የማሳኩታ ገጠም ደጋፊ አደረጃጀት የሚባል አለ። ይሄ የማሳኩታ ገጠም ደጋፊ አደረጃጀት አራት የክላስተር መሪዎች አሉት። በእነዚህ የክላስተር መሪዎች አማካኝነት መላ ህዝቡን በክላስተር እያስተባበሩ በተመሳሳይ ለምሳሌ ስንዴ የሚዘሩ ከሆነ ተመሳሳይ ዝርያ ስንዴ መሆኑ ብቻ ሳይሆን ወይ የቀቀባ ዝርያ ለዛ አግሮ ኢኮሎጂ የሚሆን ተመሳሳይ ዝርያ እንዲዘሩ፣ ተመሳሳይ ግብዓት እንዲጠቀሙ፣ በተመሳሳይ ጊዜ ዩሪያ ሳይድ ድሬስ እንዲያደርጉ፣ ሌሎችንም አሰራሮች ጭምር ተመሳሳይ አድርገው ፓኬጁን ከአንድ አርሶ አደር የተጀመረው በሁሉም በክላስተሩ ደረጃ በተመሳሳይ ማሳ እንዲተገበር ጭምር የማሳኩት አገጠም ደጋፊ አደረጃጀቶችን እንደ ትልቅ አቅም እንጠቀምባቸዋለን ማለት ነው። በስልጠናው ላይ ተገኝተው ንግግር ያደረጉት በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረስ አህሉ የአርሶ አደሩ ህይወት እስኪቀየር ድረስ ባለሙያው በቁርጠኝነት ሊሰራ ይገባል ብለዋል። ሰራዊቶች ነን፣ የጸረ ድህነት ታጋይ ሰራዊቶች ነን። እናንተ አዋጊ ባለሙያዎቹ የቀበሌውን ሙያተኛ ህዝቡን የምታሰማሩ መስመራዊ መኮንን ናችሁ። የኤክስቴንሽን መስመራዊ መኮንን ታጋይ ናችሁ። ይህንን ነው መውሰድ ያለባችሁ። በዚህ ሌብል በዚህ ሴንስ ተረድተን ማንሰራ ከሆነ ስልጠና ቢዝነስ አስዣል ነው። ስልጠና ሊሆን የሚገባው የረሳነውን ነገር ለማስታወስ ለሪኮሊንግ ነው። ከዛ ውጭ ግን ኮሚትመንት፣ የውሳኔ የዲተርሚኔሽን ጉዳይ ነው። በ2017-18 የምርት ዘመን ከ54 ሚሊዮን ሄክታር መሬት ውስጥ 27 ሚሊዮን ሄክታሩ በሙሉ ፓኬጅ በተደገፉ ሰብሎች ለመሸፈን ቢሮ አቅዶ እየሰራ እንደሚገኝም ተመላክቷል።